የታላቁ ህዳሴ ግድብ መጠናቀቅና መመረቅ በቀጠናው ጂኦፖለቲካ ላይ ለውጦችን አምጥቷል። ለአመታት በአባይ ወንዝ ላይ የበላይ ሆና የቆየችው ግብጽ በወንዙ ላይ ያላት ተጽዕኖ ፈጣሪነት ሟሿል። በአባይ ወንዝ ላይ ያለውን ኢፍትሃዊነት በአንድነቷ የሰበረችው ሀገር አሁን ላይ ለሌላ ግዳጅ ተሰማርታለች። ይህም የኒክሌር ኃይልን ለሰላማዊ ግልጋሎት መዋል ነው። ጠቅላይ ሚኒስትር አብይ አህመድም በጉባ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ይፋ ካደረጓቸው ሰባቱ የጉባ ብስራቶች መካከል አንዱ የኒክሌር ኃይል ልማት ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ከዚህ ጋር በተያዘ አፍሪካን የተመለከቱ ትንታኔዎችን በማቅረብ የሚታወቀው አፍሪካ ቱዴይ የሰራውን ትንታኔ እንቃኝ። ትንታኔው የኢነርጂ ሉዓላዊነት አብዮት በአፍሪካ መጀመሩን ያነሳል። ተንታኙ እንደሚለውም አፍሪካውያን ዩራኒምን ከምድራቸው አውጥተው የሚያቀርቡ ነገር ግን የኒክሌር ኃይልን መጠቀም ሳይችሉ የቆዩ ናቸው። የኒክሌር ኃይል ልማት ለጥቂቶች ያውም ዝግጁ ናቸው ለተባለላቸው ብቻ የተተወ ጉዳይ ነበር። ተንታኙ እንደሚለው ይህ አሁን ኢትዮጵያ የኒክሌር ኃይልን ልማት የምታደርገው ጥረት ያንን አካሄድ የሚቀይር ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲም ኢትዮጵያ የኒውክሌር ቴክኖሎጂን ለመጠቀም የጀመረችውን እንቅስቃሴ እንደሚደግፍ ማስታወቁን ትንታኔው ያነሳል። ይቺ ሀገር በቅኝ ግዛቱ ዘመን ለባርነት አሻፈረኛለች፣ ጠላቶቿን የደቆሰች መሆኗንም ያነሳል ትንታኔው። የኢትዮጵያ የኒውክሌር ኃይል ልማት የአንድ አገር ብቻ ሳይሆን ለአመታት የቴክኖሎጂውን ዓለም ለመቆጣጠር የተበጀውን አሮጌ ስርዓት ጭምር መገዳደር ስለመሆኑም ይገልጻል። በዚያ አፍሪካውያን በባርነት በሚማቅቁበት ዘመን ለአፍሪካውያኑ ነፃነት ምልክት የሆነችው ሀገር አሁን ደግሞ አህጉሪቱ የኑክሌር ልማት ላይ እንድትነቃ መንገድ እየጠረገች ነው። በዚህ ረገድ የጠቅላይ ሚኒስትሩ ንግግር ይጠቅሳሉ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው አፍሪካውያንን የቴክኖሎጂ ሉዓላዊነታቸውን ወደሚያረጋግጡበትና በኤነርጂው መስክ ራሳቸውን ወደሚችሉበት ምዕራፍ የመምራት እጣ ፈንታ ኢትዮጵያ ላይ መውደቁን አንስተዋል። ፕራይም ተንታኙ እንደሚለው ኢትዮጵያ በዘርፉ የምታስመዘግበው ውጤት መጪውን የአፍሪካውያንን የቴክኖሎጂ ጉዞ የመወሰን አቅም አለው። በትንታኔው እንደተጠቀሰውም አሁን ላይ አስር ገደማ የሚሆኑ የአፍሪካ ሀገራት የኑክሌር ኃይልን ለማልማት ድርድር ላይ ናቸው። ኢትዮጵያ ያሰበችውን የኑክሌር ኃይል ልማት ካሳካችም ንጹህና ገደባ አልባ የኑክሌር ኃይልን የምትጠቀም የኢንዱስትሪዎች ማዕከል ትሆናለች። ሆኖም ግን እንደዚህ አይነት እንቅስቃሴዎች ፋይናንስን ጨምሮ የተለያዩ ፈተናዎች እንደሚበዛባቸው የሚናገረው ተንታኙ ኢትዮጵያውያኑ ግን ለእንደዚህ አይነት ጫና መላ ማበጀታቸውን ያስታውሳል። ታላቁን ግድብ በገዛ ገንዘባቸው የገነቡት ኢትዮጵያውያኑ አስፈላጊ ሆኖ ሲገኝ የኒውክሌር ኃይልን ለማልማትም መንገድ አያጡም ይላል።